ጤና ይስጥልኝ በድጋሜ እንደምናመሻችው የኢትዮጵያ ቴሌቪዥን ነው። ቲቪ ሃምሳ ሰባት እንደ ቀጠለ ነው። ዋና ዋና ጉዳዮችን ላስታውቃችሁ። ፕሬዚዳንት ታዬ አጽቀ ሥላሴ ባለፉት ዓመታት መንግስት በሽታን ከመከላከል በዘለለ አክሞ ማዳን ላይ የሰራቸው ስራዎች ውጤታማ መሆናቸው ዜጎች ከራስ ጥቅም በላይ ሀገርን በማስቀደም ለሀገራቸው መጻኢ ዕድል እና መልካም ገጽታ ግንባታ መስራት እንደሚገባቸው ምሁራን ገለጹ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላፍሮቭ የሩሲያ ሕጋዊ ጥቅሞች ሳይረጋገጡ ከዩክሬን ጋር ያለው ጦርነት እንደማይቆም ገለጹ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነ ደግፌ ነኝ። አብራችሁን ቆዩ። የሀገር ጉዳይ በመጀመሪያ ዝግጅቱ ታላቁን የባህር በር አጀንዳ ይዞ ይመጣል። አንተ ከምትበላው እኔም አልበላው፣ አብረን አንብላ የሚል ጎረቤት ያንን አክሰስ በሚቆጣጠርበት ሁኔታ የባህር በር መውጫ ያስፈልገኛል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 በቅርብ ቀን በኢትዮጵያ ቴሌቪዥን ይጀምራል። ፕሬዝዳንት አጽቀ ሥላሴ ባለፉት አመታት መንግስት በሽታን ከመከላከል በዘለለ አክሞ ማዳን ላይ የሰራቸው ስራዎች ውጤታማ መሆናቸውን ተናገሩ። ጤና ሚኒስቴር በጠቅላይ ሚኒስትር አብይ አህመድ ሀሳብ ምንጭነት ያበለጸገውን ጤንነቴ የሞባይል መተግበሪያን አስመርቀዋል። መተግበሪያው ዜጎች በቀላሉ ባሉበት ሆነው የጤና አገልግሎት እንዲያገኙ በማድረግ እንግልትን የሚያስቀር ነው። መተግበሪያዊ የአገልግሎት ክፍያ ስርዓት የተዘረጋለት በመሆኑም አገልግሎቱን ቀልጣፋ እንደሚያደርገው ነው የተገለጸው። መተግበሪያውን በይፋ የመረቁት ፕሬዚዳንት ታዬ አጽቀሥላሴ መንግስት በ2030 የጤና ተደራሽነትን ለማሳደግ እንደሚሰራም ገልጸዋል። የመንግስት ተቋማትም ህብረተሰቡን አገልጋይ እንዲሆኑ ይሰራል ብለዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው የጤና ዘርፉን ዲጂታላይዝ በማድረግ አገልግሎቱን ቀልጣፋና ተደራሽ የማድረግ ተግባራት እየተከናወኑ ነው። በጤንነቴ የሞባይል መተግበሪያ ምረቃ ላይ የክልል ሰና መስተዳደሮች የአዲስ አበባ ከተማ አሰራር ከንቲባ አዳነች አቤቤ የተለያዩ የመንግስት የስራ ኃላፊዎችና ና የዘርፉ ባለድርሻ አካላት ተገኝተዋል። ዘገባውም የባልደረባችን አልጋነሽ ተካ ነው። አምስተኛው ሀገር አቀፍ የሰላም ኮንፈረንስ በደቡብ ኢትዮጵያ ክልል በአርባ ምንጭ ከተማ እንደሚካሄድ ተገለጸ። አገር አቀፍ የሰላም ኮንፈረንሱ በአርባ ምንጭ ከተማ ኅዳር ሶስትና አራት ቀን የሚካሄደ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ በሰጠው መግለጫ ላይ አሳውቋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ እንደገለጹት ከዚህ ቀደም በተለያዩ አካባቢዎች የተካሄዱ የሰላም ኮንፈረንሶች በርካታ ውጤቶች ተገኝቶባቸዋል ብለዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ከደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር የሚያዘጋጀው አምስተኛው የሰላም ኮንፈረንስን በርካታ ዓላማዎች እንዳሉት ሊቀ ትጉሃን ቀሲስ ታጋይ ታደለ ገልጸዋል። በእነዚህ አራት ዋና ዋና መሰረታዊ ጉዳዮች ወይም ዓላማዎች መነሻ አድርጎ የሚዘጋጅ ነው። እንደምናውቀው አንደኛው በሀገራችን አንዳንድ አካባቢዎች ኦሮሚያንም አማራን ክልልም ሌሎችንም ጨምሮ እየታዩ ያሉ ግጭቶች አለመግባባቶችና መሰል ጉዳዮችን ለማስቆምና ሰላም ለማስፈን የሚደረግ ሁለንትናዊ ጥረትን የማገዝ ነው። ሁለተኛው እነዚህ አለመግባባቶችና ቅራኔዎች በጥበብ በመነጋገርና በውይይት የመፍታት ችሎታን ችሎታንና ልምድን ማሳደግ ወይም ማዳበር ነው። ሶስተኛው እነዚህ የሀገር ሽማግሌዎችና የሃይማኖት ተቋማት መሪዎች የእርቅና የሰላም መልእክተኞች በመሆናቸው ከፈጣሪና እንዲሁም ከሀገር የተጣለባቸውን ትልቅ አደራ በተግባር እና በታማኝነት በትጋት እንዲወጡ ማገዝ ነው። አራተኛው ህብረተሰቡን ይበልጥ በማቀራረብ የየአካባቢውን ሰላምና አብሮነት በራሱ ተነሳሽነት በኃላፊነት ይጠብቅና ያጎለብት ዘንድ ማነቃቃትና ማበረታታት ነው። በአርባ ምንጭ የሚካሄደው የሰላም ኮንፈረንስ በሁለት ቀናት በርካታ ሁነቶች እንደሚያስተናግዱም ነው ጠቅላይ ጸሐፊው የገለጹት በኅዳር ሶስት የሚካሄደው የፓናል የውይይት መድረክ ነው። ይሄ ቦታ በአርባ ምንጭ ከተማ የጋሞ ልማት ማህበር የስብሰባ አዳራሽ ነው። እስከ ከ1400 እስከ 1500 የሚደርሱ ፓናል ተሳታፊዎች የውይይት መድረኩ ተሳታፊዎች እንደሚሳተፉ ይጠበቃል። ሁለተኛው የአገር አቀፍ ህዝባዊ የሰላም ኮንፈረንስ ህዳር አራት በ 2018ም የሚካሄድ ነው። ቦታው የአርባ ምንጭ ዩኒቨርሲቲ አባያ ካምፓስ ስታዲየም ላይ ትልቁ ስታዲየም፣ የዩኒቨርሲቲው ስታዲየም ቁጥራቸው እንግዲህ ከ30 እስከ 40 ሺ ህዝብ ተሳታፊ እንደሚሆን ይጠበቃል። ዜጎች ከራስ ጥቅም በላይ ሀገርን በማስቀደም ለሀገራቸው መጻኤ እድልና መልካም ገጽታ ግንባታ መስራት እንደሚገባቸው ምሁራን ይገልጻሉ። የሀገር ፍቅር ለጠንካራ ሀገረ መንግስት ግንባታና ለብሔራዊ ጥቅም መከበር የሚኖረው ፋይዳ መሰረተ ብዙ እንደሆነ ይገለጻል። ልማት ጭማሪ ያለው በተፈጥሮ በመወለድ የሚገኝ በእውቀት የሚያድግ እስከ መስዋዕትነት የሚከተለው የሀገር ፍቅር ስሜት ከራስ ጥቅም ተሻግሮ የሀገርን መጻኢ እድል ለመወሰን የሚረዳ እድገትና ብልጽግናን ለማረጋገጥ የሚያግዝ እንደሆነ ይገለጻል። እናትና ልጅን፣ ባልና ሚስትን ከሚያስተሳስረው የፍቅር ሰንሰለት በላቀ ኃይል ተስበው በነፍሳቸው ተወራርደው ለሀገራቸው ሲሉ ሁሉን የተው ከራስ በላይ ለሆነ ዓላማ መኖርን ያስተማሩ ምስክሮች ዛሬም ድረስ እንደ ደመና በዙሪያችን መገኘታቸው ምክንያት የሀገር ፍቅር እንደሆነ ሚ ይነገራል። አንድ ሰው ለሀገሩ ያለው ፍቅር ወይም ለሀገሩ ያለው ስሜት የሚመነጨው በተፈጥሮ ከአደገበት፣ ከሚውልበት፣ ከተወለደበት ብዙ አታችመንቱ ካለው ወይም ደግሞ ብዙ ቁርኝቱ ካለው አካባቢ የሚነሳ ነው። እናም ተፈጥሯዊ ነው። የፓሪስን የተቀማጠለ የስነ ህንፃ ጥበብ ላየ የለንደንን ሰፋፊ ጎዳናዎች ለተመለከተ የአሜሪካንን የታላቅነት ስነ ልቦና ላስተዋለ በተግባር የተገለጠ ሀገርን የመውደድ ኃይል እንዳለ በግልጽ ይነበባል። አፍሪካዊው ኔልሰን ማንዴላ ሲነሳ፣ ማዕተመጋ እንዲህ ሲታወስ፣ ስለ አብርሃም ሊንከን ሲወራ፣ በሀገር ጥልቅ ፍቅር ጉልበት ሀገራቸውን ቀና ማድረግ የቻሉ የበለጸገ ኢኮኖሚ ባለቤት የሆኑ የሌሎች ሀገራት ህዝቦችም ሀገራቸውን መውደዳቸው ለብልጽግናቸው መሰረት እንደሆናቸው የታሪክ መዛግብት ያውሳሉ። ይህ ፍቅር ከራስ ጥቅም በላይ ተሻግሮ የሚሄድ የሀገርን ጉዳይ ወደ ድርድር ጠረጴዛ የማይጋብዝ እንደሆነ ይነገራል። ይህ ሀገር ውስጥ ያለን እኛ ማህበረሰቦች በሙሉ ምንም አይነት አቋም ይኑረን፣ ከሃይማኖት ጋር በተያያዘ ምንም አይነት አቋም ይኑረን፣ ከፖለቲካ ጋር በተያያዘ ምንም አይነት አቋም ይኑረን፣ ከጎሳ ከመሳሰሉት ነገሮች ጋር በተያያዘ ነገር ግን ይህ እኛ የቆምንበት ሀገር የሚባለው ግን ምሰሶውን፣ ጣራውን ግድግዳውን ወይም እነዚህ መሰረት የሚባሉ ነገሮችን የሚንዱ ነገሮችና ወይም ደግሞ እነዛን ነገሮች የሚነኩ ነገሮች ላይ ግን በፍጹም አንደራደርም። ከአድናቆት የተሻገረ ህይወትን ለሀገር ጥቅም አሳልፎ እስከ መስጠት የሚዘልቀው የሀገር ፍቅር ለጠንካራ ሀገረ መንግስት ግንባታ ሚናው የጎላ ለመሆኑ በአድዋ ጦርነት ወቅት መሳሪያ እስካፍንጫው የታጠቀውን ወራሪ ኃይል በጎራዴ ድል ማድረግ መቻሉ ማሳያ እንደሆነ፣ ሁሉ እወዳታለሁ እያሉ በስሟ የሚምሉባትን ሀገር የሚያሻሽጡ ከራስ በላይ ነፋስ ከሚለው አሮጌ ተረት ባልተላቀቁ ልጆቿ ምክንያት ሀገር ዛሬ ውድ ዋጋ መክፈሏን ስንመለከት፣ በሀገር ፍቅር ሀገርን እየታደጉ እንዳሉ ሁሉ በሀገር ፍቅር ስም የሚነ የንግዱ አካላት እንዳሉ በማወቅ ራስን መጠበቅ እንደሚገባም ይገለጻል። ሰዎች የሀገር ፍቅራቸውን የሚገልጹበት አግባብ አንደኛ የእውነተኛ ፍቅር ላይ የተመሰረተ መሆን አለበት። ነገር ግን ደግሞ በጣም የውሸት መሆኑን የምናውቅበት፣ ነገር ግን ብዙ ጊዜ ደም የሚከፈልበት፣ ላብ የሚከፈልበት፣ መስዋዕት የሚከፈልበት ወይም ገንዘብ የሚከፈልበት የሆነው ቦታ ላይ አታያቸውም በሀገር ጉዳይ ላይ በሀገር ጉዳይ ላይ ማህበራዊ በሆኑ ወይም ደግሞ የጋራ ጥቅም ላይ እና የብሔራዊ ጥቅም በሆነው ጉዳይ ላይ ገንዘብም ላብም ደምም ሲያዋጡ አታይም። ለሀገር ስንል እውነተኛ ፍቅር የምንገልጽበት ሁኔታ ትክክል ነው ወይ? ወይስ የግል ጉዳያችንን እያስቀደምን ሀገርን የሚጎዳም ነገር አንዳንዴ እናደርጋለን። ኢትዮጵያውያን ለሀገራቸው ያላቸውን ፍቅር ከዜማ ባሻገር በስራ በመግለጥ ለሕዝብና ለሀገር ቅድሚያ የሚሰጡ ተግባራት ተጠናክረው መቀጠላቸው ሁለንተናዊ ብልጽግናን ለማረጋገጥ ከጊዜ ወደ ጊዜ በተሰማራንበት መስክ ሁሉ ታማኝ መሆንን የሚጠይቅ የዘመኑ አርበኝነት አንዱ መገለጫ እንደሆነ ይጠቀሳል። ኢትዮጵያ ውስጥ ህብረተሰቡን የሀገር ፍቅር በስራ እንደሚ እንደሚተረጎም እና በስራ የሚለካ መሆኑን እያሳየን ይመስለኛል አሁን ያለው መንግስት። ስለዚህ በፊት ያለው ፍቅር የሚለው ነገር ከዘፈን የማያልፈው የፍቅር የሀገር ፍቅር ሂደት አሁን ላይ በ ተግባርን መግለጽ መቻል አለብን። በእያንዳንዱ በምናደርጋቸው እንቅስቃሴዎች መገለጽ አለበት። እውነተኛ የኢትዮጵያ ልጆችን ልብ ያስተሳሰረው ጥልቅ የሀገር ፍቅር ስሜት ሀገር ካጋጠማት ችግር በላይ ከፍ ብላ እንድትታይ ያስቻለ፣ ምንም አይነት ፈተና ለመጋፈጥ የሚረዳ ሀይል እንደሆናት ይነገራል። የቄለም ወለጋ አርሶ አደሮች ኤክስፖርት በሚደረጉ ምርቶች ላይ ትኩረት ሰጥተው እየሰሩ መሆናቸውን ገለጹ። ዘንድሮ በላሎ ቅሌ ወረዳ በሄክታር መሬት ላይ የሩዝ ምርት የተዘራ መሆኑን የወረዳ ግብርና ጽፈ ቤት አስታውቋል። የቀለ ዞን ኮሚኒኬሽን ጽፈት ቤት ዘገባን ፍሬው ትረታ ታቀርበዋለች። ወደ ውጭ የሚላኩ የግብርና ምርቶችን ከሚያመርቱ አካባቢዎች አንዱ ነው የቄለሞለጋ ዞን። በዞኑ የሲዳ ጫንቃና ላሎቅሌ ወረዳ ነዋሪዎች እንደ ሩዝ፣ ሰሊጥ ያሉ ለኤክስፖርት የሚውሉ ምርቶች ላይ ትኩረት ሰጥተው በመስራታቸው ኢኮኖሚያቸውን እንዳሻሻሉ ይናገራሉ ያ ከቤተሰብ የምግብ ፍጆታ አልፈን ለገበያ መዋል በመጀመራችን በጣም ደስተኞች ነን። ለወደፊት ደግሞ በክላስተር በማረስ ለውጭ ገበያ ለማቅረብ እየሰራን ነው። ካቻምና ከሌላ ቦታ ልምድ እንድቀስም ተደርጎ ነበር። በዚህ መሰረት የባለፈ ዓመት ውጤት ጥሩ ነበር። የዘንድሮ ደግሞ እጅግ በጣም ጥሩ ይሆናል ብለን እንጠብቃለን። ቀጣይ ዓመት ለውጭ ገበያ ለማቅረብ ነው የማስበው። የኑሮ ሁኔታችን ከባለፉት ዓመታት አንጻር በጣም ለውጣለን። የተሻለ ኑሮ መኖር ችለናል። ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊ አቶ ጫሊታ ሲሳ ዘንድሮ ከ14,000 ሄክታር በላይ መሬት ላይ የሩዝ ምርት የተዘራ መሆኑንና ከ500,000 ኩንታል በላይ ምርት እንደሚጠብቁም ገልጸዋል። ከአና ከናት ሩዚ ከይኑ ከሮርፈን ሩዚ ሄክታር አቁመ እንደ ወረዳ ዘንድሮ ከ14348 ሄክታር ላይ 573 ሺ ኩንታል ምርት እናገኛለን ብለን እንጠብቃለን። በመንግስት እንደተያዘው ኢኒሼቲቭ መሰረት ለኢንዱስትሪ ግብአት የሚሆኑ ምርቶች ላይ ትኩረት አድርገን እየሰራን ነው። የቄለም ወለጋ ዞን የግብርና ጽፈት ቤት ኃላፊ አቶ ሙላቱ አግጅራ በዞኑ ለኤክስፖርት የሚውሉ የግብርና ምርቶች በብዛትና በጥራት እየተመረቱ መሆናቸውን ይገልጻሉ። በአርሶ አደሩ ዘንድ ያለውን ለውጥ ብንመለከት ከበፊቱ በተሻለ ዘንድሮ አርሶ አደሩ በስፋት ወደዚህ ሥራ ገብቶ እየሰራ ነው። ሰሊጥ ከ31 ሺህ ሄክታር በላይ መሬት ዘርተናል። ኦቾሎኒ ከ10 ሺህ ሄክታር በላይ፣ ሮዝ ከ10 ሺህ ሄክታር በላይ ዘርተናል። በአጠቃላይ 11 የሚሆኑ አዝርቶችን በ351 ሺህ በላይ ሄክታር ላይ መዝራት ችለናል። 14 ሚሊዮን ኩንታል እህል በዚህ ዓመት እንደ ዞን ለመሰብሰብ አቅደናል። እርሻ ለገበያ በሚል እሳቤ በትኩረት እየሰራ እንገኛለን። የኦሮሚያ ንግድ ቢሮ ምክትል ኃላፊ አቶ አጥናፉ ደምሴ በበኩላቸው በቄለም ወለጋ ዞን እየተመረቱ ያሉ የኤክስፖርት ምርቶች በግብርናው ዘርፍ መንግስት ያስቀመጣቸውን ግቦች ለማሳካት ከፍተኛ አስተዋጽኦ እንዳላቸው ገልጸዋል። ሩዚ በልና ኦሚሸ መጅራ ሰሌጢን በልና እንደ ኦሮሚያ ሩዝ፣ ሰሊጥ እንዲሁም በቆሎ በስፋት እያመረትን እንገኛለን። ይህን እንቅስቃሴ ባለሀብቱ ቢደግፈን የምግብ ዋስትናን የማረጋገጥ የስራ እድል ከመፍጠር አልፈን ተኪ ምርቶችን በማምረት ዓለም አቀፍ ተወዳዳሪ ለመሆን የተያዘውን እቅድ በቅርብ ጊዜ ማሳካት እንችላለን። ይህን እንቅስቃሴ ባለሀብቱ እንዲደግፈው ጥሪ ቀርበዋል። አፍሪካ የዜጎቿን ብልጽግና ለማረጋገጥ የተቀናጀ የመሬት አስተዳደር፣ ጠንካራ የመሬት መረጃ የስርዓት መተግበር እንዳለባት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴት የተናገሩ። ስድስተኛው የአፍሪካ የመሬት ፖሊሲ ኮንፈረንስ ከዛሬ ጀምሮ በአዲስ አበባ እየተካሄደ ነው። ጉባኤው ከዛሬ ጀምሮ እስከ ለአምስት ቀናት የሚቆይ ሲሆን የመሬት አስተዳደር ፍትህና ካሳ ለአፍሪካውያንና ለ ዘር አፍሪካውያን የሚል መሪ ሀሳብ ይዘዋል። በጉባኤው መክፈቻ ንግግር ያደረጉት ክላቨር ጋቴቴ የአፍሪካ መሬት ሀብታም ብትሆንም በዓለም ኢኮኖሚ ያላት ድርሻ ዝቅተኛ ነው ብሏል። ይህ የሆነው የተቀናጀ የመሬት አስተዳደር ባለመስፈኗና በቅኝ ግዛት ዘመን ተጽዕኖ ፍትሃዊ የመሬት ክፍፍል ባለመኖሩ መሆኑን ጠቅሰዋል። የአህጉሪቱን እድገት ለማረጋገጥም የተቀናጀ የመሬት አስተዳደር መዘርጋት አለባት ሲሉም መክረዋል። አፍሪካ በምግብ ራሷን እንድትችል በተለይም ወጣቶ ሴቶችና አነስተኛ ይዞታ ያላቸው አርሶ አደሮች አሰማማኝ የመሬት ይዞታ እንዲኖራቸው ማድረግ ያስፈልጋል ብለዋል። ዘገባውም የባልደረባችን ባየ ሙላት ነው። የከተሞች ልማታዊ ሴፍትኔት ፕሮግራም ዜጎች ከተረጅነት ወደ አምራችነት እንዲሸጋገሩ እያደረገ መሆኑን የከተማና መሰረተ ልማት ሚኒስቴር ገለጸ። የከተሞች ልማታዊ ሴፍትኔት እና ስራ ፕሮጀክት የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ግምገማ መድረክ በቢሸፍቱ እየተካሄደ ይገኛል። የከተማና መሰረተ ልማት ሚኒስትር ደኤታ ፋንታ ደጀን ከተሞች የሚታየውን ስራ ጥነት ድህነት ለመቀነስ ከተተገበሩ ስራዎች መካከል የከተሞች ልማታዊ ሴፍትኔት ፕሮግራም አንዱ መሆኑን ተናግረዋል። በዚህ በከተሞች ዜጎችን ከዝቅተኛ የኑሮ ደረጃ ለማውጣት ልማታዊ ሴፍትኔትና ስራ ፕሮጀክት ውጤታማ መሆኑ ተናግሯል። በፕሮግራሙ አማካኝነት በርካቶችን ከድህነትና ተረጅነት በማውጣት ወደ አምራችነት መቀየራቸውን ገልጸዋል። የፌዴራል የከተሞች ምግብ ዋስትና ጽሕፈት ቤት ኃላፊ ብርሃኑ ተሾመ በኩላቸው የከተሞች ልማታዊ ሴፍትኔት ፕሮጀክት በበላ አገሪቱም ከአንድ ነጥብ ሰባት ሚሊዮን በላይ ዜጎችን ተጠቃሚ ማድረጉን ገልጸዋል። ለዜጎች ተከታታይ የሕይወት ክህሎትና የቢዝነስ ክህሎት ስልጠና በመስጠት በተለያዩ ስራ መስኮች እንዲሰማሩ ድጋፍ እንደሚደረግላቸው ገልጸዋል። ባለፈው በጀት ዓመት የፌዴራል መንግስት 60 ቢሊዮን ብር ድጋፍ አድርጓል ብለዋል። በ86 ከተሞች የሚተገበረው ፕሮግራሙ ያለፉት ዓመታት አፈጻጸም ውጤታማ በመሆኑ ከዓለም አቀፍ ደረጃ ድርጅቶችም ረጂ ድርጅቶች ፕሮጀክቱን ለማስቀጠል 250 ሚሊዮን ዶላር ድጋፍ መገኘቱን ተገልጿል። ዘገባዊ ሪፖርተራችን ሞላ ለማየሁ ነው። የውሃና ኢነርጂ ሚኒስቴር በአዋሽ ተፋሰስ በዘላቂነት የጎርፍ አደጋ ስጋት ለማስቀረት ያከናወነውን አጠቃላይ ተፋሰሱን ያካተተ የጥናት ውጤት ላይ ውይይት አካሂዷል። በአዋሽ ተፋሰስ ላይ ከዚህ ቀደም በአካባቢው የሚገኙ የማህበረሰብ ክፍሎች ለተለያዩ ችግሮች ሲዳረጉ እንደነበረ በመድረኩ ላይ ተገልጿል። ከነዚህ መሀል በአዋሽ ወንዝ ተፋሰስ ሳቢያ በተለይ በአፋር አካባቢ የተለያዩ ማሳዎች ውድመት ወደ ሶስት መቶ ሺህ ገደማ የሚጠጉ ዜጎች መፈናቀልና የተለያዩ የንብረት ውድመቶች መከሰታቸውን ሚኒስቴሩ አስታውቋል። አዲሱ ጥናት ከዚህ ቀደም የነበሩ ጥናቶችና አፈጻጸማቸውን አስመልክቶ የነበሩትን ክፍተቶችንም የለየ መሆኑም በመድረኩ ላይ ተገልጿል። እነዚህና መሰል ችግሮችን ለመቅረፍ አዲስ ጥናት እየተካሄደ ሲሆን ጥናቱ በተፋሰሱ አካባቢዎች እያደረሰ የሚገኙን ችግሮች በዘላቂነት ለመቅረፍ ያለመ መሆኑ ተገልጸዋል። ከውጭ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሩሲያ ሕጋዊ ጥቅሞች ሳያረጋግጡ ከዩክሬን ጋር ያለው ጦርነት ሊቆም አይችልም አሉ። በላ በኩል ሚኒስትሩ ከቦታቸው ገሸሽ ሳይደረጉ አልቀረም የሚሉ ጭምጭምታዎችም ሲሰሙ ሰምተዋል።